ሰሚና አይመስለኝም። እሺ ይመታ ይመታ ይመታ። ካምባክ ሪሞንታድ አማረ ለጎስ ባልበጀ። እሺ በሆነ እሷ በሆነ እሷ መታለች። ሪፕል ሲመጣ ፑሽ አድርጉ። እሺ እንዴ መሸነፍ የለብንም። ማርያምን የሚጠይቀው ነው። ሙላለት። እሺ አበባ ነው የሚፈልገው።

ትሪፕል ነው ተጋገዙታል። መሄድ አለብን፣ ይመጡብናል መሄድ አለብን። ማርያምን እናውጣው። ሀያ ሰከንድ አለን። እንያቸው እንያቸው። ሪፕል ታንክስ ተጋገዝ እሺ፣ ግላብ ያለው ግላብ ያለው ልገቁት። እንለፍ፣ ማርያምን እንለፍ። ይቻላል ይቻላል። ከተጋገዝን ሁላችሁም ታብታብ፣ ከረጋችሁ መሄድ እንችላለን። ትሞር ትሞር ግን ውድ ኧረ፣ በጨረቀው እስከ ተሸነፍን ሞተናል። ፋሚሊ፣ ማርያምን እንቀጣለን እንቀጣለን። ቀረቋ ታንክስ ደጋገዙ። በመቤቴ አይናችንን እነሱ ጋር ከብዛት ጥራት የለም። ታይም አለ። እንደት ዋጋ፣ ማየት ብቻ ማየት ብቻ ይፈልጋል እዚህ ጋር እየተጠጉ ነው። ማየት ይፈልጋል እዚህ ጋር ወይኔ፣ ወይኔ፣ ወይኔ። ትችላለ ትሪፕል ምናምን ሲመጣ እንጠቀም ዛ ጥራት ይላል በሳም አንድ ጎማ ነፋም ነው ጨዋታው። ፋሚሊ ስያለሱ እንችላለን። ዋን ዜሮ ታይሚንግ እንጠብቅ። ትሪፕል ምናምን ደብል ሲመጣ እንጠቀም። በሶስት ጊፍት ብቻ ነው። እዚህ ጋር ኖርማል ነው። አሁን ተጠቀም። እንደዚህ የመጡ ለንድሎች እንጠቀም። ትሪፕል ነው። ዩዘ ትሪፕል ኤኒጊፍ ነው። ስራ ስሳ ነው ው ነው። እንደዚህ የሚመጡ በሶስት ነው፣ በሙሉ እንጠቀም

አምልጦታል ሲጀምርልን እኛ ትሪፕሉ ፑሽ ምንም አያመጣም። አንሸነፍ ከሶስቱ ነው አንድ የተሸነፍ ነው አሁን ካሸነፍን እኩል እኖራለን። ቀጣዮ ስናሸንፍ ዋጋውን እንሰጠዋለን። ገባችሁ? ግን እያያችሁት ነው። አስኮሩ ምንም አይመጣም። ትሪፕል ነው ተጠቀሙት። ትሪፕል ነው። ትሪፕል ነው። ኤኒ ጊፍት ትሪፕል ነው ተጠቀሙት። አሁን ተጠቀሙት። ታንክስ ማይ ብራዘር ሉሉ ታንክስ። ኤኒ ጊፍት ትሪፕል ነው። ዳይ ቲም ወርክ ቲም ወርክ ከያጃማ ቲም ወርክ ከተጋገዝን እንዳይ በቃ እንዳያመልጠን እንጠቀሙ። ታንክስ ማሚዬ ሉሉ ታንክስ። ምንም አይመጣብንም። ቲም ወርክ እንዳያመልጠን። ይ ጅመቻችሁ ጨረቀ። አግዟት አግዟት ማም ልጅ ቲሞር አሁን መቆሳ በጣም መሄድ አለብን። ሆን ትሪፍል ነው እንዳያመጣ እንቀጣ ነበር ግዳግ ነው እሚሄድ ምንም ማያመጣ ትሪፍል ብቻ እንጠቀም። ደይደይደይደይደይደይ ያባዛልን በሱ እንጠቀሙ። ታንክስ ግላለ ግላለ ምንም አይመጣም። እንሂደው ሳንታ ግላለ አሁን ካሸነፍን እኮ እንቀጠዋለን። አንድ እኩል የሚባል ነገር አይኖርም። ምንም አይመጣም። ምንም ግላፍ ግላፍ ግላፍ ዩዘ ግላፍ። ሂድበት፣ ያራዳል። ሂድበት፣ ሂድበት። አሳ መን ይገንስጥ መጀመሪያ። እሺ፣ መን ይገንስጥ በሁለተኛው ነው የሚቆጥርልን። መን ይገንስጥ መጀመሪያ። መን ይገን ግላ ማን ይገንስጥ መጀመሪያ። እዛ ግላፉን እየነጋጩት ግን አሁን ሰርቷል። አስር ሰከንድ አለን፣ ይሰራል ማለት ነው። ግላቡ አክቲቭ ነው፣ አክቲቭ ነው፣ አክቲቭ ነው፣ አክቲቭ ነው። ፋሚሊ እዚህ ጋር እንጠቀመው። ወይኔ ወይኔ ወይኔ አላለቀም። እንጂ ኮን በልጦ ነበር ማርያምንም በልጦ ነበር ሳንታዬ ትለያለ የሺ ሰው ግምት ትለያለ ችግር የለውም ዋን ዋን ነው ችግር የለ ችግር የለውም ወንድሜ ሼር ሼር አርጎ ሌሎቻችሁ ሼር ሼር አርጎ ወይ ከኛ ጋር መፎካከሩ ራሱ ዳይ ዳይ ዳይ አላዳምጥም። ኔትወርክ እየሰራ ነው። ዳጊ ይሰራል። ቤተሰቡ ኪንግ ነው። ያረዳለች ክበሬ ነው። አንድ ኩላ አንድ ኩላን ይህንን ያሸነፈ ሰው አሸነፈ ነው። ጀማው መቀጣት የለብንም ቲሙር፣ ቢያንስ በጣም ሴናየቴ ዌልካም። ይህን የተሸነፈ ሰው ይቀጣል። አንድ እኩል ነን። ስሙኝ ታፕታፕ አድርጉ። ቢያንስ አንድ ሺ ምናምስዋለን ታፕታፕ ካረገን እንሄዳለን በታፕታፕ። ከዛ ው ቦነስ መጥቷል። ደብል ነው፣ ደብል ነው አሁን ተጠቀሙት። ኤኒ ጊፍት ደብል ነው። የትኛውም ጊፍት ደብል ነው፣ ደብል ነው፣ ደብል ነው። ተጠቀሙት። ዩዘ ደብል፣ ዩዘ ደብል ታንክ ስያጀማ በሁለት ያባዛና አሁን ተጠቅመነው ይመጣሉ። በኋላ እያያችሁ አስቆራችን በትንንሽ ነው እየተሸናነፍን ያለ ነው። ደብል ነው እንጠቀምደብልነውስጊፍት ደብል ነውደብል ነው ተጠቀምቲሞር ቲሞር ሽሞር በደም ታብታ ባደርጉ ቲሞር በደንብ አንድ እኩል ነን። ይህንን ማሸነፋለን። ለአምሮት ታንክስ። ደብል ይመጣል። ደብል እንጠቀማለን። እዚ ሚ ታንክስ